ጤና ይስጥልኝ፣ እንደምናመሻችሁ ተመልካቾቻችን። አምስተኛ ቀኑን ስለያዘው የኢራን እስራኤል ግጭት ያልተሰሙ መረጃዎችና ትንታኔ እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። ከሀገር ውስጥ ከደረሱን እንጀምራለን። የወር ደሞዛቸው እስከ 8384 ብር የሆነ ሰራተኞች ከግብር ነፃ እንዲሆኑ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ለመንግሥት ጥያቄ ማቅረቡን ገለጸ። የኢሰማኮ ፕሬዝዳንት አቶ ካሳውን ፎሎ ለሪፖርተር ጋዜጣም እንደገለጹት ወራዊ ደሞዛቸው እስከ 8384 ብር የሆነ ተቀጣሪ ሰራተኞች ከግብር ነፃ እንዲደረጉ ለመንግሥት ጥያቄ አቅርበዋል። የገንዘብ ሚኒስቴር ላለፉት ዘጠኝ ዓመታት በሥራ ላይ ቆይቷል፣ የተባለውን የገቢ ግብር አዋጅ ለማሻሻል ጉዳዩ ይመለከታቸዋል ከተባሉ ባለድርሻዎች ጋር ውይይት በማካሄድ ላይ ይገኛል። በዚህ ማሻሻያ ረቂቅ አዋጅ እስከ 2000 ብር የሚከፈላቸው ሠራተኞች ከግብር ነፃ እንዲሆኑ ተደንግጓል። ኢሰማኮ እስከ 8384 ብር ድረስ የሚከፈላቸው ተቀጣሪዎች ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ ጥያቄ አቅርቧል። አቶ ካሳሁን በዓለም ባንክ መረጃ መሠረት ዕለታዊ ገቢው ከ3 ዶላር በታች የሆነ ሰው ድሃ በመሆኑ የመንግሥት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎችን ታሳቢ ሊያደርግ ይገባል ብለዋል። በየትኛውም ተቋማት የሚሰሩ ሠራተኞች በወር ከ8384 ብር እስከ 22974 ብር ደሞዝ የሚያገኙ ሠራተኞች 10 በ በመቶ ግብር እንዲጣልባቸው መንግሥትን ጠይቀዋል። ከ22975 እስከ 44530 ብር ወራዊ ደሞዝ ተከፋዮች የ15 በመቶ፣ ከ44531 እስከ 72336 ብር የሚከፈላቸው ደግሞ 20 በመቶ እንዲሁም ከ72337 እስከ 107449 ብር የ25 በመቶ ግብር እንዲጣልባቸው ኢሰማኮ በደብዳቤው አሳስቧል። አሁን በስራ ላይ ባለው የሰራተኞች የገቢ ግብር አዋጅ መሰረት እስከ 600 ብር ድረስ የሚከፈላቸው ሰራተኞች ከግብር ነፃ ሲሆኑ ከ10900 ብር ጀምሮ ደግሞ 35 በመቶ ግብር እንዲከፍሉ ይገደዳሉ። የኢራን እስራኤል ግጭት ዛሬ ስድስተኛ ቀኑን ሲይዝ ማምሻውን እስራኤል በኢራን የተመረጡ አካባቢዎች ድብደባ መፈጸሟ ተሰምቷል። ኢራን ደግሞ የእስራኤል የወደብ ከተማም የኃይፋ ነዋሪዎች ለቀው እንዲወጡ አስጠንቅቃለች። በስድስቱ ቀናት ግጭት የተፈጠሩ አንኳር ጉዳዮችን ባጭሩ ለመቃኘት ያህል ሐሙስ ለአርባ አጥቢያ እስራኤል በኢራን የኒኩሌር ይዞታዎችና የመኖሪያ ሕንፃዎች ላይ በፈጸመችው ጥቃት የኢራን የጦር አዛዦች ኒኩሌር ሳይንቲስቶችና ሰላማዊ ሰዎች ሲገደሉ፣ ኢራን በአጸፋው የእስራኤል ወታደራዊ ማዕከላትና የጦር ሰፈሮች ላይ ድሮኖች እንዲሁም ሚሳኤሎች አስወንጭፋለች። በሳምንቱ መጨረሻም የአየርና የሚሳኤል ጥቃቶች የቀጠሉ ሲሆን በዚህም የነዳጅ መሠረተ ልማቶች ተመትተዋል። እስራኤል በኢራን ላይ በፈጸመችው ጥቃት እስከ እሁድ ምሽት 224 ሰዎች ሲገደሉ ከአንድ ሺህ በላይ መጎዳታቸውን አስታውቃለች። እስራኤል በበኩሏም በጥቃቶቹ 20 ሰዎች ተገድለውብኛል ብላለች። ሰኞ እስራኤል የሰሜናዊ ቴሄራን ነዋሪዎች አካባቢያቸውን ለቀው እንዲወጡ ስታስጠነቅቅ የአሜሪካ ፕሬዝዳንት ዶናልድ ትራምፕም የቴሄራን ነዋሪዎች በሙሉ ከተማዋን በአስቸኳይ እንዲለቁ በማህበራዊ ገጻቸው ላይ አሳስበዋል። ትናንት ነዋሪዎች ከቴሄራን ለመውጣት ሲሞክሩ በከተማዋ ዙሪያም የትራፊክ መጨናነቅ ታይቷል። ትራምፕ በተጨማሪም የኢራን መሪ አያቶላህ አሊ ካማኒ የት እንዳሉ እናውቃለን፣ ግን አሁን አንገድላቸውም ሲሉ ጽፈዋል። የኢራኑ መንፈሳዊ መሪ አያቶላህ አሊ ካማኒም ዛሬ ምላሽ ሰጥተዋል። እጅ መስጠት የማ የማይሞከር ነው አሉ ካማኒ። ከዚያ ይልቅ አሜሪካም በግጭቱ ጣልቃ ብትገባም ከፍተኛ አደጋና ውድመት ይከተላል ሲሉ አስጠንቅቀዋል። አሊ ካማኒ በዛሬ መግለጫቸው አሜሪካም ጦርነቱን ከተቀላቀለች መቶ በመቶ ጉዳቱ የራሷ ነው ብለዋል። ኢራን እጅ ትስጥ ብሎ መናገር ሞኝነት እንደሆነ መቼም መሳሪያ እንደማይጥሉ አረጋግጠዋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በመካከለኛው ምስራቅ ጸጥታ ሁኔታ ላይ ለመነጋገር ለዛሬ አስቸኳይ ስብሰባ መጥራታቸው ታውቋል። ይህ በእንዲህ እንዳለ ማንን እንደያዘ ያልታወቀ አውሮፕላን ከኢራን ተነስቶ ኦማን ዋና ከተማ ሙስካት መግባቱ ታውቋል። ኢራን የአየር ክልሏን በዘጋችበት ሁኔታ አውሮፕላኑ ከየትኛው የሀገሪቱ ክፍል እንደተነሳ የተባለ የለም። አውሮፕላኑ ምናልባትም የኢራን የኒውክለር ተደራዳሪዎችን የያዘ ሳይሆን እንዳልቀረ ይነገራል። ኦማን በአሜሪካና በኢራን መካከል ለአምስት ዙር የተካሄደው ንግግር ዋነኛ አደራዳሪ መሆኗ ይታወቃል። በሌላ በኩል ትራምፕ የኢራኑ መሪ አያቶላህ አሊ ካማኒ እጅ አንሰጥም በማለት ለተናገሩት እንግዲያው መልካም እድል በማለት መልሰዋል። ዛሬ ማምሻውን አክለውም አሜሪካም በግጭቱ ትሳተፍ እንደሆነ ለቀረበላቸው ጥያቄ አሁን መናገር እንደማይችሉና ኢራን ትልቅ አጣብቂኝ ውስጥ የገባች በመሆኑ ወደ ሰላም መድረክ ለመመለስ ጊዜው አረፈደም ብለዋል። በተያያዘም የጀርመን ውጭ ጉዳይ ሚኒስትር የአውሮፓ ሀገሮች የኢራንን የኒውክሌር ፕሮግራም አስመልክቶ ለተፈጠረው ቀውስ መፍትሄ ለማግኘት ከቴሄራን ጋር ለመነጋገር ፈቃደኛ መሆናቸውን ገልጸዋል። ውጭ ጉዳይ ሚኒስትሩ ዛሬ በሰጡት መግለጫም በቅን መንፈስ ከመጣችሁ ለድርድር መቼም አይረፍድም ብለዋል። እንደ ትራምፕ የዛሬው የጀርመን ውጭ ጉዳይ ሚኒስትር መግለጫ ከፈረንሳይ እና ከብሪታንያቻቸው ጋር የኢራን ውጭ ጉዳይ ሚኒስትርን በስልክ ካነጋገሩ ከሁለት ቀናት በኋላም የተሰጠ ነው ተብሏል። የ2015ቱ የኢራን የኒውክለር ስምምነት አሁንም ድረስ መፍትሄ ለማምጣት ዝግጁ መሆኑን አክለዋል ሚኒስትሩ። በተያያዘ የአውሮፓ ህብረት አራት መቶ ዜጎቹ ከእስራኤል እንዲወጡ ማድረጉን አመልክቷል የስሎቫኪያም ሉቲኒያም ግሪክና የፖላንድ ዜጎችን ከእስራኤል ለማስወጣት ከሀገሮቹ የቀረበለትን ጥያቄ ተቀብሎ ድጋፍ ያደረገ ሲሆን በዮርዳኖስና በግብፅ በኩል መውጣታቸውን አረጋግጧል የጀርመን የፈረንሳይ የቤልጅየም የአሜሪካና የሌሎች ሀገራት ዜጎችም በግብፅ በኩል ከእስራኤል መውጣታቸው ታውቋል በኢራን ይኖሩ የነበሩ በመቶዎች የሚቆጠሩ የፓኪስታን ዜጎችም ሀገሪቱን ለቀው ለመውጣት ድንበር ላይ መድረሳቸውን ዛሬ ሲገልጹ የቴሄራን ጎዳናዎች ጭር ብለው መዋላቸውን ዘገቦች አመልክተዋል። ከዛሬ ከሰዓት ጀምሮ በመላው ኢራን ኢንተርኔት መቋረጡም እየተነገረ ነው። የ86 ዓመቱ አያቶላህ አሊ ካማኒ ከ3 አስርት ዓመታት በላይ የኢራን ጠቅላይ መሪ ሆነው ቆይተዋል። አብዛኛው የኢራን ወጣት ያለርሳቸው አመራር ሕይወት እንደማያውቅ ሲነገር የሀገሪቱ ፈላጭ ቆራጭ ናቸው ይላሉ በርካታ ወገኖች። ከሁሉም የመንግሥት ቅርንጫፎችና ተቋማት በላይ ሲሆኑ ለፍትህ አካላት፣ ለመንግሥት መገናኛ ብዙኃን፣ ቁልፍ የጸጥታ ተቋማትና ለሌሎች ከፍተኛ የመንግሥት መዋቅር ኃላፊዎችን የሚሾሙ አያቶላህ አሊ ካማኒ ናቸው። ከሀገሪቱ ፕሬዝዳንት በላይ የመጨረሻ ውሳኔ ሲሰጡ የኢራንን የውጭ ጉዳይና ወታደራዊ ፖሊሲዎችን ይቆጣጠራሉ። የሀገሪቱ ጦር ኃይል የበላይ ጠባቂ ሲሆኑ አሁን ኢራንን አጣብቂኝ ውስጥ የከተታት የኒውክሌር ፕሮግራም እንቅስቃሴን ይመራሉ። እናም እስራኤል አሊ ካማኒን መግደል ከቻለች ለኢራን ትልቅ ስብራት ነው ይላሉ የፖለቲካ ተንታኞች። ኢራን በተለያየ አቅጣጫም በእስራኤል ላይ መሳሪያ ላነሱ ቡድኖች ዱላ በማቀበል ስትወነጀል ቆይታለች። የጋዛው ሐማስ የሊባኖስ የሂዝቦላህና የየመኑ ሁቲ ይጠቀሳሉ።